እስቲ ታዲያ የዛሬው ምን ተማርሽበት? ምሳሌ ታዲያውን ማተማርኩበት ማተማርኩበት ያኒ የሆነ የራስሽን አንዳንድ ነገር ላይ የሆነ የራስሽን ነገር ታፈቺ ወደ ሰው ነገር ከጅበት ነገር ይጎዳሻል። አሁን አይኒ ያኒ የራሳቸውን የሁለቱን እንትን ታፈታ ወደ ልጁ መዞሯ ጥሩ እንዳልሆነ ያኒ ልጅ ንቅተን እንዲጠይቅ ማረጓ ጥሩ እንዳልሆነ ምናምን እሱ ተናገረ። ዛሬ ብሩኬ እኮ እንትነ ዛሬ እነሱ መፍታት አልነበረባቸው፣ ግን ለብሩኬ የኔ እነሷ ነገር ታንፈታ እሱ ነው ቀርታ በይ ማለት አልነበረባት ምናምን ነው ከኔ ላንቲ ቪዲዮ ማስረዳት ግቢ ነይ ላይ ታርጊ ሆይ

ቡሩክ የሆነ አንድ ቦታ ሄዳለሁ ብትል ልክ ልኳን ነው የምነግራት። የት ነው ምትሄደው? ወይኔ እናንተ ሚኤልትራኮ ሳውዲ ልመጣ ነው። የእኛ ንግስታችን በቃ ሪል በሉ። ደግሞ አዲስ አፍቃሪ መጥቷል እኮ

ምንድነው? አሁንሽ የራሳችንን ሳንፈታ እንዴት ነው የሰውን የምንፈታው እያለ ነው። ትክክል ነው አይደል? እዚህ ጋር ብሩክ፣ ትክክል ነው። እንዴት ነው የራስሽን ሳንፈት የሰው ጋር ምኪ የራስሽ እያረረ ደግሞም፣ እኮ አጠያየቋን ብታስተካክል እኔ ነግራት ነበረ እያለ ነበር ጥያቄ የሆነ አለደ ስጠይቅ የሆነ ቀስ ምንቅስቃስ ግራቢት ጠይቀ ነግራት ነበረ። ወረቀት ምናምን ምናምን ከሚሆን ከመጀመሪያውኑ ቁጭ በፈት ቢሆን አሪፍ ነበረ። አሁን እልህ ተገባብ እንደዛ ነግራህ፣ እንደዛ እኮ ነው እንጂ። አሁንም ምናልባት በነገራችን ላይ የትምህርት ትንሿ ነገር እንደምንም የማንቆጥራን ነገር ትልቅ እንትን እንደሚያመጣብን ትምህርት አለው አለመዋ። ትክክል ነሽ አለልለ አሁን እኮ ማን ሄኖክ ጋር እኮ እኔ እኮ ትቼው ነበረ ትቼው አለው እያለችው ይቀሰቅሳታል። ወረኛ ወረኛ የሆነ ያ ወይ ሽማግሌ አይሉት ወይ ምን አይሉት ሰላምታችን፣ እንኳን ደህና መጣችን ይቀሰቅስባታል። እኔ ትቼው አለው እያለች ማለት ነው። ዛሬ ቂጣውን ቀምሶ ሄድም ነበር

ምንድን ነው ልዩነቱ ምንድን ነው ሲከባድ ብሩኬ እንዲገባ ይቅርታ እንዳይጠይቅ እያደረገ ነው። እንዳያስረዳ እያደረገ ነው። ተቀልሽ። ይሄ ይሄ ልጅ ምንድነው? አሁን እኮ እርቅ እኳ አልፈለገም። እሺ፣ አሁን እኮ እሱን ሄዶ ብሩኬ፣ በቃ ይሄኛው ያለፈት ታሪክ ነው ብልሃት፣ አስረዳት ብል አሪፍ ነበር። አሁን እሱ ግን አትጠይቃትም አታስረዳውም፣ አታስረዳትም እያለ እየመከረን በዛ በኩል ታስበሽን ሰላም ሰላም። አንዳንድም ጥሩ ጓደኛ መስሎ እንደዚህ ሰው አለ እኮ። አሁን እንደዛ ነው እንጂ መጥፎ ሄኖክን አናውቀው። ምንም አያደርግልንም፣ ግን ምን አባቱ ነው እንጂ አይመክረውም እንዳይጣላ ከፈለግም መምከር እኮ ነው እሱን ነው እያዋራው ያለው፣ ባለሽበት በጣም ለነገር እያቀጣጠለ ያለው ጓደኛሽን ሞንሁሉም ስራ ላይ ናቸው። ምንም ማድረግ አይቻልም፣ ግን የተሰራ ስራ ነው። ግን የሚያስጠሚያልፍ ቃላት ገባሽ ለነገር ፕራይቬት የሚደረግ አይደለም። ቪዲዮ የሚቀረው ሚዲያ ላይ አው ስራማ እኮ እያወቅን እኮ ነው ስራማ ስራ ነው። ግን ይሄ ነገር ምንድን ነው? ሄኖክ አበዛው። ሄኖክ እንዴት አይመክረውም? ምንድን ነው ዝፍጥ ዝፍጥ ሆነ? ሀይሚ በአንድ ጎኑ ጨምራለት ቢሆን ይሻል ነበረ። ነገር ነው ሲያስጠላ

ሞፈቸ ደግሞ እኮ አንድ ነገር ልንገራችሁ። ትቸዋለሁ እያለችው እኮ ነው ነገሩን። በቃ ትቸዋለሁ እያለች ይቀሰቅሳል። ትኩስ እንደገና ዛሬ ማለችው እኮ ትቸዋለሁ እኮ በቃ ነገሩን ስትለው እንደገና ያው አስሬን እንደዛ ምለው ደግሞ ደሞ አስሬን እንደዛ ምላት፣ ከፍቶሻል ወይ ዝምማታ፣ ከፍቶሻል ወይ ልጁ። እናንተ ሌላ ነገር አውሩ። እነሱ ምደግሙት፣ እኛ አስቴት እኮ መስጠት አለብን። ማን አሚና? አስቴ ትናንትና እኮ በኮመንት ሰድቦናል እኮ ሸር አርጎልን፣ ታሳድቧል። አዎ ምን ላይ ነበር? ስቶሪ ላይ ሰድቦናል። ስቶሪ ላይ ሰድቦናል። ሄኖክ ሄኖክ ሰድቦናል። ሲጀመር በምንሳደበው ልክ በምንዘቀቸው ልክ እነሱ እየባሱ ነውሚ የተሳደበው ደግሞ የምናርገውበት መሰለሽ፣ ዋና ውስጥ የነበረውን ፎቶውን አንስተው ቢላው አድርገውበት ነው። ይህም ነው አይደረግም፣ አይደረግም እንጂ በሽሮ መብሊያው ይመጡበታል። እና ልሰማላቸው፣ እና ብሎቸው ባንሳደብ ጥሩ ነው። እኛ እዚህ ስናደርግ እነሱ እዛ እየገነኑ

እንዲሁ ፈታ እያሉ ነው። ወላ እኔ እያየኋቸው ነው። ሰሚ ለዛ እኮ ነው ቤት መስራት የተጀመረው በጎን በጎን እየወጣ እንትን ታይ ዋንቾ ይህም ደግሞ ይሄዳል። አንድ አሁን አንድ አንድ እንትን አይቶ እኮ ነው እንደዚህ እየነቁባቸው አንድ አብሮ ተከትለው እየሄዱ እያወጡባቸው እኮ ነው። የሁለት ወሩ ነው በአንድ ላይ እየሄዱ